ስጠራሽ ሰ አሰሚም እንደ አልሰማሁም ነበር። ምን ፈልገን? ሳሎን ውሀ እንድታመጭልኝ ስጠራ ቀጋቢ ይሁን ትቤት ይሁን አላውቅም። አሰሚ አመጣልሀለሁ፣ ሂድ በቃ። አሁንማ እዚህ ከመጣሁ ያገር ጠጥቼ እሄዳለሁ። የማን ነው? ለኔ እንደጠጣሁ አስቀምጬ ነው እንዴ? እሱንማ እንዳትጠጣው፣ እንደምረም አልጠጣም። የኔ ጥም ነዋ ብጠጣውም አያረካም። የጉል አባባል ነው። እባክሽ እንደዛ ሌላ እመጣልሃለሁ፣ እሱን ትጠጣለህ። እንዳልሽው ካረካው ደግሞ ከቧንቧ ስቤ ቀን ሙሉ ውስጥ ጠጥ ብላለሁ። ፅናት ፅናት

ኪራ፣ ኪራ፣ ቆይ ምን ሆነህ ነው? ኪራ፣ ጽናት ወደ ክፍል ውሰጂኝ። እን እንዴት ነው እንደዚህ ሆነ? ወደ ክፍል የምትሄደው ለነሱም ልደውልላቸው እና ሐኪም ቤት ነው መሄድ ያለብን። እባክሽ፣ አንቺ ስትይው አታሳብቂኝ። መተኛት የምፈልገው እንደውም

አረኔ፣ ለነ አሁን ልደውልለት፣ ደግሞ ትቀሰቅሽኝ ና ብሎኛል። አሁ በቃ ትንሽ ላየውና ካልነቃ እደውልለታለሁ። አሁን የሆነ ነገር ላልብሰው ሶስት ሰዓት አለፈው። ወይኔ ጉዴ ገደለኝ። በቃ ነጋ እንዴ? ኧረ አልነጋም። ቀን እኮ ነው የተኛው ሰዓቱ እኮ ሄዷል። ታዲያ ምን ነካሽ? የምሄድበት ቦታ ነበር እኮ። እንደ መቀስቀስ ጭራሽ ጭረሽ ልብስ አልብሰሽ ታስተኝኛለሽ። ከቀሰቀስሽኝ ደግሞ ደሞ ዋ ብለኸኝ ነበር። ማ እኔ ነኝ ያልኩሽ? አ እንደውም ውስጥ ገብተተኛ ስለ ሁሉም አንቢ አልከኝ። ምን እየሆንኩ ነው? እሻው ምግብ አንችልኝ። እሺ ግን ደህና ነህ አኪ? ነ ያልኩሽን ብቻ አድርጊ። እሺ ቅድም እኮ አዙሮኛል ስላልከኝ ነው። አዙሮህ እንዲህ ምን ይሆንኩ ነው? ወይኔ ኪሩቤል በቃ በቅርቡ የህብደት ባንዲራ ማውለብለብ ነው። እንዲ ዛሬ የስፖርት አሰሪ ምንድ በጣም ተነስቼ የምሰራት ለምን ውድድር ምናናት ምክር? አዎ መመዝገብ ሳይሆንብኝ አይቀርም። ወንዶቹ እንደሆነ ቤት ሲልፈሰፈሱ ነው የሚሉት። እንደዚህ እኮ አሽሙር ስትናገሪ ምን ያህል እድሜሽ እንደሄደና እኩያሽን ጅብ እንደበላብሽ ነው የሚያሳዩ። እንደዚህ ስትለኝ ምናድር መስሎ ከሆነት ሳስተል እኔ በየአመቱ ኬክ እየቆረስኩ ሻማ መበራው ከእድሜ ላይ አንድ አመት ሲጨምር አስተሳሰብም እያደኩ ነው ሺ የውቅያኖስ ያክል አስተሳሰብሽ ቢሰፋ ከኔ ማምለጣችም ግን ትንሽ ሴት ልጅ እንደዚህ ስታስፈራራ አይምሮህን አይሰቀጥጥህም እኔ ሳስፈራራሽ ነው ሴትነትሽ ትዝ የሚልሽ እንዴ ወንድ ኔ ትይለ እንዴ የታለ ወንድነትሽ ትሰማለህ አይምሮህ ማሰብ ያቆመው ያኔ ከካምፓስ ስትጫር ነው። ትሰሚኛልሽ? እኔ በአንቺ አባት ምክንያት እኔነቴን አጥቻለሁ። ናት እናትህን እና ትምህርትህን ያሳጣ አንተ እንደምትለው የኔ አባት ሳይሆን ስራ ነው። ጥፋትሽን አሸፍኝ። መቼስ ድጋሚ ያገናኘን ያልተቀጣጣንበት ኃጢአት ስላለሽ ነው መሰለኝ። ሰው እንድትቀጣ የሚያገናኝ ፈጣሪ የለም። በቃሽ፣ በጣም ምላስሽ ረዘመ። ምላስሽን እንዳላስወጥሽ እሺ። ምን ፈለክ? ፍቅር ሳይዘኝ አይቀርም። ከማን መቼም? ከጎረም ሳይሆን፣ ለነገሩ ፍቅር የሚባል ደረጃ ላልደረስኩ። ከማን አልኩ እኮ። ተረጋጊ። ድሮም እንደምትወጅኝ ያቀል። ወርቅ እያለ ድንጋይ ተወዶ ያውቅ? ከልጅቷ ጋር ታገባብኛለሽ። ልጅቷም ምልክ እንዳንጂ እንጂ ጥጋብ የወጠራት ናት። ማናት ነው ያልኩ ዝርዝር መረጃውን ለራሴ ያዘው ጽናት ናት ጽናት ጥሎብኝ ቤቷን ቀጥ አርግ ያዘች እና ኮስታ ራሴ ትወዳለ ምን ዋጋ አለው እሷ ቀጥ አድርጋ ብትይዘውም ማፍራሽ ነው ወደ ቤቷ የሚገባው በለፈለፉ በአፊ ጠፉ ዋላ ለማንኛውም መላስ ሽንገት ገታርኪ ሴት ስትነቀኝ አልወድም! በአንድ ድንጋይ ሁለት ጅግ ጠብ አደርጋለሁ።